ከልተሰፋ ውስጥ ሳታዩ እንዳተውራ ሳታይ አታውራ። ገና አንድ ቪዲዮ ሰራ ብላችሁ ቦዲ እያበዛችሁት ነው። በርግጥ ምን ችግር የለም። እነሱ የሚፈልጉት ምን ከአንድ ቪዲዮ ከሰራ ሰው ጋር ዴት እንዳደረገ ደስ

እንጂ ባራ ወረደ፣ አቀል ተዋረደ። አባ ማራረ ኑር ምነው? ጨብጥ ግን ለምን ይዘኛል ስልህ እስካሁን ያየሀቸው ሴቶች አሉ ጨብጥ የሚያስይዙ። አሁን በቪዲዮ እንኳን ቢሆን ራሱ እነሱን ስር ወኔ እንኳን አይደል። ፈቲና ፈቲያ ናት ፈቲ፣ እንደዚህ አይደል? ደስ ይለኛል። ሀቢብ ተይ አውሪ በኢንቦክስ። ጎረቤትህ ቤት ደወለችልህ፣ ጎረቤትህ ቤቲ ደወለችልህ

ውቤ ለዬ አብረሽኝ እያለሽ እራስሽ በእራስሽ እየተሳሰምሽ ነው የምትጨርሺው። ሊፕስቲክሽን እንዴ፣ ስንቴ ነው የምትቀቢው? ሊፕስቲክ ማይለቅ የለም። ሊፕ ክሎዝ ምንድነው? ሊፕ ክሎዝ ሊፕ ክሎዝ ማለት እኮ መሳሰም እኮ ነው። ሊፕ ክሎዝ ክሎዝ ምን ማለት ነው

ክረሽ የነበርኩ ሳላገባ። ዲዝ ኢዝ ቺት ባይ ዘ ወይ ይጽመል ወላሂ። አንቺ ነው የምታደርጊው ነገር ባልሽ እያለ ሌላ ወንድ ጋር ፍለርት ማድረግ ኢዝ ኖት ኖርማል። በውስጥሽ ነው እኔ የብዙ ሰው ክረሽ ነው

ሰውነት ሰው ሰውነትም ቴስቴስትሮን ቡስት ማድረግ ብቻ ነው ያለብሽ። እንዲፈጠር ገባሽ? አሁን የዛሬ ስድስት ሰባት ዓመት ባገኛችሁ ከእናንተ ጋር ነገር በአማርኛ ጎደ ወንድ ልጅ የሚያስፈልገው በእኔ አመለካከት ቴስቴስትሮን ብቻ ነው። ቴስቴስትሮን ማለት ምንድን ነው? ሆርሞን ነው፣ ግን እንድትሰሪ ያደርጋል ሥራ። ሥራ የሴት ጋር እንዳትለጣጠፊ ያደርጋል አሪፍ ነው።

ምንም ምንም አይሸትም። የማይረብሽኝ ኖርማል ደህና ነው እኮ እኔ ሲጀመር ሞቅ ያለ ሽቶ የሚቀባው አንድ ቺክ ነው። ምንም ኖ እኮ ምን ንጽህናሽን መጠበቅሽ መለኪያው ሽቶ አለ። ሰምታይምስ ቆሻሻ ራሱ በሽቶ ይደበቃል። በሽቶ ትረብቀሽ ምናምን። በሽቶ የሰው ልጅ ንጹህ ከሆነ ምንም ምንም አይሸትም። በቃ ነው። ሰው ምንም ሽታ የለም ነው ሰውነቱን ንጹህ ነው። ሽቶ እኮ ይወደዳል፣ አሪፍ ነው ግን፣ ምንም ሴት ልጅ ለመሳብ የሚደረግ ምንም አይነት ትሪትመንት አያስፈልግም። ቤተ ገብቼ ከነ ብብቴ የምትወደኝ ሚስት ሌላ ነገር የለኝም። ሽቶ ያለቀ ነው እንዳለ

አባት ቢኖር አሪፍ ነበረ። እንትን ነው ኮፍያ ያደርጉና አውልቀሽ ኮፍያውን ስታሸች ሆን ይችላል

ደስ ይላል። ሲጀመር እናንተ እኮ የምትሳቡት በብዙ ነገር ነው። አይ እኮ ሽቶ አንደኛው አካል እንደሆነ ኢምፖርታንት አይደለም። እኔ ለምሳሌ በብቴ ላይ ዲዮድራንት መጠቀም መርዱ ነገር አረን ዲሚያሻል አሁን ጂም። ከዛ አሪፍ እኮ ነው፣ ላብ እንዳይመጣ ያደርጋል፣ ሽታም ያጸዳል። ግን እሱ የሌለ ጊዜ እሱ እራሱ ኮንፊደንሱን ያጣል። እኔ ደግሞ ሀሳብ የምን መሰለሽ፣ ወንድ ልጅ በምንም ወይ ኮንፊደንስ ማጣት የለበትም። ሌላውን ክፍለ ሀገር

እኔ አይዳ ከዘፈን ከሰው ንግግር ከአሚሮ ላይ ከመጣ ምናምን ጽፌ ነው መሰራው። ስለምን ቅኔ ነው የምታወሪው? ሚስቴ ጥላኝ ልጅ ቅኔው ገብቶናል አሉ እንደ እህቴ ባላስብሽ ኖሮ አልኩኝ። ቅኔው ገብቶናል ይሉ ነው ወላሂ ብሎኝ ባለፈው እንደው እስኪ ትንሽ ራቅ ብያለሁ። ከስልምና ቢ ዳባሩ ቅኔው ገብቶናል በቃ ይሆንም። ገባየን እኔ አልተናደድኩም፣ ግን ያስጠላል። በቃ እሷ ጋርም እኔ ጋርም ፍላ ስንት ስን ላይ ፋልልኛ ስንት የሚያሳስበን ጉዳይ አለ። ቀን ሙሉ ስለአንድ ሰው እያሰብኩኝ ቪዲዮ ሰራባል

ጠፋ የሚገርም ቪዲዮ ለቅቄ ነው የገባሁት። ወላሂ እንደ እንዴ ዩ ትንትን ረጅም ነው እስኪ ዋይፋይ ለ ወሬም ጎበዝ እዚህ እኮ ጎበዝ ናችሁ እኮ ኮመንት ላይ የላችሁ እንጂ ማነት ወንድ ወንድ ነው